የከበረ ሰላምታችን በያላችሁበት ይድረስ። አይቲቪ ላይ ነው ያላችሁት። ሐሙስ ለሊት ለአርብ አጥቢያ እስራኤላውያን የተነሳው አንበሳ ያሉትን ጥቃት በኢራን ላይ በመክፈት የሀገሪቱን የኒውክለር መርሃ ግብር፣ የጦር መንደሮች ያሏቸውን ቴራን፣ ኤስፋን፣ ታብሪዝ፣ ታርማንሻ፣ ሐምዳንና ሌሎችን የኢራን ከተሞች ላይ የእስራኤል ተዋጊ ጀቶች ያለከልካይ ፈነጩበት፣ ቦምቦችን አዘነቡ። ይህም ቴራንን አስቆጣ። እንደ ሌላው ጊዜ በቀላል አጸፋ ለማለፍ አልፈለጉም። ወዲያውኑ ድሮኖችን በመላክ የእስራኤል ሰማይ ከተፈተነ በኋላ ኢራን የምታውቅበትን የባላስቲክ ሚሳኤል ናዳ ያወርደው ጀመር። ሜዲቴራኒያን ባህር ዳርቻ የምትገኘው ቴልአቢብን ጨምሮ ሌሎች ከተሞችም ከንፋስ ፍጥነት በአስር እጥፍ የሚፈጥኑ ፋታ አንድና ፋታ ሁለት በማስወንጨፍ ምላሽ ሰጠች። በእንዲህ መልክ የጀመረው የሁለቱ የመበቃቀል ጦርነት በሰማይ ላይ በሚሳኤልና በድሮን ታጅቦ ለቀናት በመዝለቅ ሳምንቱን በውጥረት አለም ላይ ሰፊ ሽፋን ይዞ ቆየ። ይህ ጉዳይ ለዶናልድ ትራምፕ መልካም ስንቅን የሰነቀ ይመስላል። በኢራንና እስራኤል የሰላም ስምምነት ላይ ሚና ተጫውተዋል በሚል ለኖቤል የሰላም እጩ ለመሆንና የኖቤል ተሸላሚ ለመሆን የነበራቸውን ትልቅ ጉጉት እንዲያሳኩበት ይሄ ዘመቻ ትልቅ እድልን ከፍቷል። በተኩስ አቁም ስምምነት ሁለቱም ሀገራት ለትራምፕ ትልቅ አስተዋጽኦን አበርክተዋል። በዚህ ጦርነት ሁለቱም ሀገራት ያሰቡትን እቅድ ያሳኩ፣ ከአጥፍቶ መጥፋት በማይተናነሱ ወኔ ተፋልመዋል። እስራኤል ማሳካት የምትፈልገው የኒክለር ማብላዮችን ማጥፋት መሆኑን ብትገልጽም ይህን ማድረግ እንደማትችል ታይቷል። አንድም ኢራናውያን ከመሬት ስር አርቀው ስለተከሏቸው፣ ሌላም በቦንብ ብታደባየው ከጣቢያዎቹ የሚወጣው ጨረር በርካታ የኢራንን ከተሞች ለሞት ስለሚዳርግ በዚህም ደረጃ ወደ ጅምላ ዘር ማጥፋት ብትሻገር ተያይዞ የሚመጣው መዘዝ ከባድ በመሆኑ አትደፍርም። ያለ አሜሪካ ድጋፍ ብቻዋንም አትችልም። ዋናው ዓላማዋ ኢራንን ኢኮኖሚያዊ ጉዳት ላይ ከመጣል በላይ በኢራን የስርዓት ለውጥ ማምጣትም ትፈልጋለች። የኢራን ሃይማኖታዊ አብዮታዊ ዘብን ማጥፋት ትፈልጋለች። ለዚህም አንድ የአብዮታዊ ዘብ ከፍተኛ አመራሮችን ነጥላ የመምታት አብዮታዊ ዘብና የኢራን ጦር ሆድና ጀርባ መሆናቸውን ያወቀችው እስራኤል የዘቡን ኢኮኖሚያዊ፣ ፖለቲካዊ አቅም ለማዳከም በብዙ ሞክራለች። ጄኔራሎችን ከአንዴም ሁለት ሶስቴ በመግደል ዘቡን ከመደበኛው ሰራዊት ትከሻ ለማለካካት፣ ለማዳከም፣ ለመከፋፈል ሞክራለች። ለዚህም ነው ከአብዮቱ በፊት ከኢራን ባንዲራ ላይ የነበረውንና የተነሳውን አንበሳ ለማስታወስ የዘመቻውን ስም የተነሳው አንበሳ ስትል የሰየመችው። ኢራንም በበኩሏ ለ40 ዓመታት ከዓለም ተነጥሎ በጭንቅና በብዙ መከራ የሰራችውን ከ400 በላይ ፋታህ አንድና ፋታህ ሁለት ባላስቲክ ሚሳይሎችን ወደ እስራኤል ሲተኩሱ ለማሳካት የሚፈልጉት አላማ አላቸው። በእስራኤል ውስጥ የአስተዳደር ለውጥ ማድረግ ይፈልጋሉ። በቀጠናው የማይሰበር የተባለውን ደህንነት በመድፈር የኔታንያሁ መንግስት ላይ ጥርጣሬ መፍጠርም እንዲሁ ይፈልጋሉ። ስለዚህም በሀገሪቱ ህግ መሰረት የኔታንያሁን መንግስት እምነት በማሳጣት ማውረድ ይፈልጋሉ። በእስራኤል ሸንጎ ፊት ድምፅ ለማሳጣት ነበር የሚሳኤል ውርጅብኝ ስታወርድ የቆየችው። ነገር ግን ያሰበችው ለውጥ ማምጣት እ አልቻለችም። ይህንንም ተከትሎ ነው ኢራን አለም አይቶት ሰምቶት የማያውቀውን ይኖራታል ብሎ የማይጠረጥረውን እስራኤልን ያስደነገጠ አሜሪካን ያራደ ተመድን ለስብሰባ ያስቀመጠ የአውሮፓ ህብረትን ያስበረገገ መሳሪያዋን ብቅ ያደረገችው ፕሬዚዳንት ዶናልድ ትራምፕ አሜሪካ ወደ ጦርነቱ ልትገባ መሆኑን መናገራቸውን ተከትሎ የኢራን መከላከያ በፌስቡክ ገጹ ላይ አለም አዲስ ነገር ለማየት ተዘጋጅ የሚል መልእክት በለጠፈ በደቂቃ ውስጥ ተሰምቶም ታይቶም የማይታወቅ ሲጅል ስትል የጠራችውን ባላስቲክ ሚሳኤል ወደ እስራኤል በመላክ የቴል አቢብ ሰማይን አረሰረሰችው። አይረንዶም የዳዊት ወንጭፍና ሌሎች የእስራኤል ኩራት የሆኑ ሚሳኤል ማክሸፊያዎችም በጭራሽ ሊቋቋሙት አልቻሉም። ሲጅል ባላስቲክ ሚሳኤል በእስራኤል ሰማይ ላይ አጓራ። ይህ የአብዮታዊው ጥበቃው ሲጅል ሲል የጠራው ሚሳኤል ሁለት ደረጃዎች ያሉት ሲሆን ከድምፅ ፍጥነት በ15 ይልቃል። 18 ሜትር ርዝመት፣ 1.25 ሜትር ስፋት ያለው ሲሆን የአሜሪካው አሮም ሆነ የእስራኤል አይረንዶም ሊቆጣጠሩት በጭራሽ አልቻሉም። አብዮታዊው ጥበቃ የገሀነም በሮች ተከፈቱ፣ የእስራኤል የመከላከያ ስርዓት ከዚህ በኋላ ዋጋ አይኖራቸውም፣ ያሻንን ማድረግ ይቻልናል ያሉለትን ይህ መሳሪያን መተኮስ ብዙ ጊዜ የሟች የቁስለኛ ቁጥርን የማትናገረው እስራኤል ለመጀመሪያ ጊዜ 200 ሰው በላይ ቆስለዋል የሚል መግለጫን እንድታወጣ አስገድዷል። ኢራን ይህን ሲጅል ሚሳኤል በመጠቀሟ ወታደራዊ ብቻ ሳይሆን ፖለቲካዊና ኢኮኖሚያዊ የተደራዳሪነት አቅሟን በመጨመር ዋይት ሀውስ የትራምፕ ዛቻ ዳግም እንዲያጤነው በሁለቱ ዙሪያ ለመሰብሰብ ሲግደረደር የነበረው ተመድ በአስቸኳይ ለስብሰባ እንዲቀመጥ ሲሽኮረመሙ የነበሩ የገልፍ ሀገራት መግለጫ እንዲያወጡ ፑቲን ከኢራን ጎን መሆኑን እንዲገልጽ እስራኤላውያን በኔታንያሁ ላይ ቅሬታ እንዲያነሱ ከማድረግ በተጨማሪ አቅሟ ከሚገምቱት በላይ መሆኑን ሮይተርስ የዜና ወኪል ዘገባ ያሳያል። ይህ መሳሪያ ቀደም ሲል በ2001 ሰርተውት የነበረውን ዜልዛል የተባለውን ንድፍ መነሻነት ተሻሽሎ የተሰራ ሲሆን የመጀመሪያው ሙከራ በ209 1900 ኪሎ ሜትር ሙከራ በማድረግ በኋላም በ2012 ወደ ህንድ ውቅያኖስ በመሞከር ስኬታማነቱን አረጋግጣለች። በጥር 2021 ታላቁ ነቢይ 15 በሚል ባዘጋጀችው ሰልፍ ላይም ለእይታ አውጥተው ነበር። ሚሳኤሉ የመተጣጠፍ አቅም ያለው ሲሆን በእስራኤል ብዙ ጉዳት እንዳደረሰ ወታደራዊ ተንታኞች ተናግረዋል። ይህ መሳሪያ ከኢራን ማስወንጨፊያ ተወንጭፎ በሺህ ኪሎ ሜትር ርቀት ተጉዞ በእስራኤል ጥቃት ለመፈጸም ስድስት ደቂቃ ብቻ ይበቁታል። በአይራንዶምም ሆነ በሌሎች መከላከያ እንዳይታይም አስደናቂ ቴክኖሎጂ ተገጥሞለታል። ይህ በውስጡ 500 ኪሎ ግራም አምስት ኩንታል ፈንጂ የሚሸከም ተጣጣፊ ሚሳኤል አይደለምና እስራኤልን፣ አሜሪካንና ሩሲያን፣ ቻይናና ቱርክን አስገርመዋል። እስካሁን በሁለቱም በኩል የሲጅልን ያህል መሳሪያ አልተተኮሰም ተብሏል። ኢራን ከዚህ የበለጡ ለዓለም ትንግርት የሆኑ መሳሪያዎች አሉኝ እያለች ዓለምም ከስሜታዊነት ወጥቶ አንተም ተው አንተም ተው እያለ በሚገኝበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ ሲንገበገቡለት የነበረውን በ2019 ጠቅላይ ሚኒስትር ዐብይ አህመድ የኖቤል የሰላም ሽልማት አሸናፊ በመሆናቸው በፍጹም አይገባቸውም ለእኔ ይገባኛል ያሉት ዶናልድ ትራምፕ የኖቤል የሰላም ሽልማት አሸናፊ ሆኖ ለመገኘት የኢራንንና የእስራኤል ጦርነትን ከጅማሮ እስካሁን የተኩስ አቁም ስምምነት ድረስ ቁማር ሲቆምሩ እንደነበር ይነገራል። ትራምፕ በኢራንና እስራኤል የሰላም ስምምነት ሚና ተጫውተዋል ተብለው ለኖቤል የሰላም ሽልማት መታጨታቸውን አስመልክቶ እጩ የተደረጉበትን ደብዳቤ በትሩዝ ሶሻል ሚዲያ ገጻቸው ላይ ለጥፈውታል። በሰዓቱ የነበሩ መረጃዎች ይህን ይመስላሉ። በሌሎች መረጃ ተመልሰን እንገናኛለን። በያላችሁበት መልካም ጊዜ